ሰላም ሰላም ቤተሰብ መጥተናል ገብተናል ሰላም ብለናል እንዴት ናችሁ ደህና ናችሁ አላችሁ ቤተሰቦች እንፍቅ ብላችሁኛል ብቅ ብያለሁ ማለት ነው አልጠፋም ሲቀጥል ሲቀጣጥል ሰሞኑ እንዴት ነበር አንዳንድ ነገር ዞር ዞር ያልኩ ሳይ ማለት ነው የተፈጠረውን ነገር እያየሁ ነበረ ማለት ነው በመጀመሪያ የኔ ጥያቄ እንግዲህ ትመልሱልኝ ከሆነ እሩ ታዬ እንግዲህ ከጋሽዬ ጋር መታለች ግን ሆዷን የት አስቀምጣ የመጣችው ያው እንግዲህ ምንም ማድረግ አይቸዋልም ሆዷ የለም አሁን። ትናንት ከሰሩ ቪዲዮ ላይ የለም ሆዶ አልተነፋም። ረስታው ነው መሰል ያልነፋችሁ ማለት ነው። እና እንግዲህ ጋሽዬ ጋሽዬ ግን አቤት ስንቴ ነው እነዚህ ልጆች አዲስ አበባ ገብተው ያስታረቋቸው ተጣሉ ብለው ማለት ነው። እንግዲህ ልጆቹ ተጣልተዋል ብለው ስንት ጊዜ ነው አዲስ አበባ ገብተው አስታረቅ ነው ያሉት። በቃ ያንቱ ማስታረቅ አይሰራም ማለት ነው። ጋሽዬ ማለት ነው። በነገራችን ላይ ጋሽዬ ማስመሰል በጣም ይችላሉ። ይህን ጋሽዬን እያዩ እንግዲህ እውነት ነው ጸባቸው፣ እውነት ነው እንደህይወታቸው እያላችሁ የምትሉ በጎች ትኖራላችሁ ማለት ነው። እውነታው ግን በጣም የሚያሳዝን ሁሉም ነገር ውሸት ነው። ጋሽዬም እንግዲህ እየዋሹ ነው ያሉት። እውነታው ነው የምነግራችሁ። ምንም እንደዚህ አይነት እውነት የለም። እና ጋሽዬም እንግዲህ ከብዙ ጊዜ ከጅምሩ ጀምረው በውሸት አሉበት ማለት ነው። ትልቅ ሰው ሲዋሽ ደግሞ በጣም ያስጠላል፣ ይደብራል። ከዚህ ህይወት ከእንደዚህ አይነት ማስመሰል ብትወጡ። ያው የኢትዮጵያ ኑሮ ውድነት ያሳብዳል። በነገራችን ላይ እኔም ባላየውም አልፈርዱብሁም ጋሽዬ፣ ግን በጣም ባታስመስሉ። ሩታዬ ደግሞ ካሜራ ላይ ስትቀርብ ማልቀስ ተወዳለች። እንደዚህ ብሎ እንደዚህ ብሎ ኮንዲሽን የታስቀምጠሽ ኖላለ። ፍቅርዬና ፉፉዬም እንግዲህ ችግር ፈጥረዋል ማለት ነው። አይፎን ጀዋልም ገዝተው ስጦታ ያበረከቱ እነፈክ እየማሉ ማለት ነው። መብቷ ነው። እና ምን ነበር ያሉት ፈክዬ እንግዲህ ቻናሏን ትልቁን ቻናሏን ሽጣ ነው አይፎን የገዛችው ሲባል ሰምቻለሁ። እንግዲህ እንደዛም ከሆነ ሰው ወደደው ብዙ ያደርጋል ማለት ነው። ሲቀጥል ሲቀጣጥል ጋሽዬ ምልጥልጥ ያሉት ግን በእንደዚህ አይነት ስራው እንዳይሆን ማለት ነው እኔ እናገራለሁ ማለት በዚህ በማስመሰል በውሸት ጋ ተደብልቀው በመስራት መሰለኝ ጸጉሮ ሂደዋሉ እንዳለ። በዚህ እድሜዎ ውሸት ምናምን እንትን ኮሚንት ኮሜንት ላይ ደግሞ ከበጋዝ ቤት ጋሽ የትለያለው ጋሽ እንደ ጣራ ይሄ እንደ ይሄን አታበረታቱ። እውነቴ ነው ጋሽ የሚያደርጉት ነገር አሁን ሙሉ በሙሉ ውሸት ነው። ሙሉ በሙሉ ማለት ነው። ያው ወደ ፈጣሪ ተመለሱ ማለት ነው። ሩታዬና አብሬሽ ደግሞ እንግዲህ ያው ማስመሰሉን ውሸቱን ቀጥለውበታል ማለት ነው። የሩታዬ እሑድ ሳልሰማ ወረደ እንዴ ማለቴ አለች እንዴ ያኔ የሩታዬ ወዲያው ሳልሰማ ያው ሰሞኑን አለው። ግን ሁሉ ነገር ስላስጠላኝ ነው በነገራቸው የጠፋሁት። እኔ እታለኝ ሁሉም አለኝ ግን በቃ ውሸት በውሸት መፈትፈት ራሱ አስጠላኝ። ሰለቻ ልኳር። እነሱ ግን አይሰለቻቸውም ማለት ነው። ምንጊዜም የሚሰሩት ውሸት ነው ግን አይሰለቻቸውም እና የአብሬሽን አባት እኔ ግን እንዳንዴ ሳስመው የእንትን አባቱ ይመስለኛል። የድራማ አባቱ፣ የማስመሰል አባቱ፣ የውሸት አባቱ እንደዛ ነው ይመስለኝ ባይ ዘ ወይ ማለት ነው ጋሽዬ የሚባሉት ሰውዬ ማለት ነው። በዚህ እድሜዎ እንግዲህ በአንቱ አይሆንም። በቃ እንግዲህ ጋሽዬ ማለት ነው። በአንቱ አይሆንም። እንግዲህ ቅር ካላችሁ ቅራር ይጠጡ። ካስከፋሁ ይቅርታ ልበል እንዲ እና ጋሽዬ እንግዲህ ያው መዋሸት ይወዳሉ። አባታት ተሳደቢን ያልተሳደብኩም፣ እውነታው ነው። ባይዘውኝ ማለት ነው እውነታውን ነው ማለት ነው። እና ጋሽዬ እንግዲህ ከመጀመሪያው ጀምሮ አሉበት ከውሸቱ ሰፈር ማለት ነው። አሁንም እንግዲህ አዲስ አበባ ገባን እንደዚህ አልን ምናምን፣ አበጋዝ ደግሞ ሴት ጋር ማገጥኩበት ሰክሬ ያልገባሁኝ ምናምን ነገር ምናምን ነገር እያለ ነው አበጋዝ። እየለገስ ምን ይዛችን ነው የምትመጡት? እንዴት እንደሚሰለችኩን ይሰልችቶኛል። ባይዘውኝ ማለት ነው። በእነሱ ውሸት መስራት ወላሂ አስጠልቶኛል ማለት ነው። በጣም ነው ያስጠሉኝ እና እናም ደግሞ እስኪ ሀሳብ አስተያየት ልስጥና እውነታውን ማለት ነው። እና ሲቀጥል ሲቀጣጠል እና በዛው ሲቀጥል ሲቀጣጥል ደግሞ ማን ነበር ኤፋ ኤፋ የሳቸው የአበጋዝ ወንድም ነይ በዩ ማለት የጎረቤቱ ልጅ እሱ እራሱ ሲያለቅስ ነበር፣ ሲያለቅስ ነበር ትላንትና በቲክቶክ ነው ያየው በነገራችን ላይ ማለት ነው። እያለቀሰ ኤፋ አንተ መሳቂያ ወንድ ያልጫ የምር እያለቀሰ እንትን እኮ ያስለቀሰው እናንተ። እኔ ራሷ ቃ ቪክሱ ሲጨምር እኔ አንድ ጊዜ ቪክስ አድርጌ እንደት ብያይ ነኝ ልግለጠው። ልክ እንደዛ ነው አልኳችሁ። እንደገና ሽንኩርት ስታደርጉበት በጣም ነው አይናችሁ አይገለጥም። ኤፋ ማለት ነው አቃጥሎት፣ ወደዛ እየዞረ ያለቅሳል። ምስኪን ነፈር። ይህ ስቃይ ቢቀርብህ እውነተኛ ነገር ሰርታችሁ ብትጠቀሙስ? እንደዚህ ከምትቃጠሉ ማለት ኤፋ እያይዙ እንዴት እንዳቃጠለው ማለት ነው። በጣም እኮ ነው ያቃጠለው፣ መግለጽ አቃተው እናንተ። እንደዚህ እኮ የእውነት ስታለቅሱ ምንም ያቃጥላችሁ ነገር የለም ያስታውቃል፣ ማለት እሱ ግን ከአይንህ የጨመረው ማለት ነው። ኤፋዬ ማለት ነው። የአበጋዝ ወንድም፣ የአብረሽ ወንድም፣ የጋሽዬ ልጅ ማለት ነው። ተብዬ ጠባ የጎረቤት ልጅ መሆንን ደርሰንበታል። አንተ እንደዚህ ከአይንህ ያልሆነ እንትን ጨምረህ ለማልቀስ እንባ እንዲወጣ ይበለ ከምትቃጠል ጥሩ ነገር ስራ፣ ትክክለኛ ነገር ስሩ ማለት ነው።

እና ማለት ነው ኤፋ ዝም ብለህ እንደ አበጋ ሳታ ያው እንትን በላስ መሰል እሱ ያው ቢያቃጥለው ምን ማስመሰል ይችልበታል ማለት እና ኤፋ ዬ ደግሞ ከአይነት ያልሆነ መድኃኒት ጨምረህ እንደዚህ ስታስመስል ስታለቅስ ስትቃጠል ማለት ጠፍቶ እንዳያሳርፍህ ማለት ነው። እሩታ ዬ ደግሞ ከካሜራ ፊት ስቀር በቃ ማልቀስ ትወዳል ጋሹ እያንተ ስለሆንኩ ነው ጋሽ እየእንደዚህ ነ ማይ ጋድ ማይ ጋድ እንዴ ፉፉዬና ፍቅር ደግሞ የአበጋዝ ፎቶ ፎቶ ፎቶ እያላችሁ ነው ማለት ነው። እንግዲህ ትናንትና አልመጡም አልመጡም አለ አስጠብቃቸው ነበረ። እና ፍቅርዬና ፉፉ ግን ማለት ወደ ደህና እኮ እየሰራችሁ ነበረ ማለት ነው። የቪው ማነስ መብዛት አይደለም በነገራችሁ ማየት ያለባችሁ እናንተ በጥሩ ነገር መወደድ ነው ያለባችሁ፣ በጥሩ ነገር መታወቅ ያለባችሁ። ድራማ ስሩ፣ ፕራንክ ስሩ። ግን ይሄን አበጋዝ የሚባል ውሸታም የውሸት አቅማዳ ውሸት መካዘን ወደዛ በሉት፣ በቃ ወደዛ በሉት ማለት ነው። አሁን እያደረጉ ያሉት እሩታዬ ሆስፒታል ገብታ ነበር። ለካ ሆስፒታል ገባ በላጤች ውሸት። ምን እንደ ለዶላር ብለሽ እሩታዬ፣ ለዶላር ብለሽ ስንት ጊዜ በዚህ ሁለት ዓመት ውስጥ ስንት ጊዜ ሆስፒታል ገባሽ? የእውነት ያርግልሽ የእውነት አንቺ። የውሸት ሆስፒታል ገባ ህመም። የእውነት ታመሚና ግቢ። እኛ ምን አገባን ማለት ነው። እንዴ ስንት ጊዜ ነው ሆስፒታል የምትገቢ? ታምኝ ሳትታም የሚታምም ምን ስትይ እንደዚህ ሆንኩ ሳትወድቅ እያልሽ ስንት ጊዜ ሆስፒታል ገባሽ ማለት ነው። ስንት ጊዜ ሆስፒታል አይደለም። በነገራችን ሆስፒታል ያው ከከፈሏቸው ነገሩ ያስገባሉ ማለት እና ስንት ጊዜ ሆስፒታል የገባሽ ሩታዬ ማለት ነው? ካሜራ ደቅነሽ ማለት ነው። ካሜራ ደቅ ናቸው የምትወድቁ ሰዎች፣ ካሜራ ደቅ ናቸው። እዚህ ጋር ወደቅን፣ ሆስፒታል ገባን የምትሉ ሁላችሁም ውሸታሞች ናችሁ። ምክንያቱም ካሜራ ተደቅኖ መውደቅ የለም፣ ካሜራ ተደቅኖ ድንገት ታመምን የለም ቀባቸው አለ። ራሳቸው የምታመጡት እንትን ነው የሆነ ከእውነት ነጭ ነጯን ነው ማለት ነው። እና ብሩክዬና ሀይሚሻ ይም እንግዲህ ይዘውታል ማለት ነው። ትናንትናም እንግዲህ ስጦታ ገዝቶላታል ማለት ነው። ይሄ ማነው ስሙ? ዳኒ ዳኒ ዳኒ ሮስት ነው የሚባለው ዳኒ ረስት ሮስት። አዎ ዳኒ ሮስት ማለት ነው። ድቡልቡል። እሱም እንግዲህ እንትን ብሏል። በነገራችን ላይ ሀይሚሻ ተስማምቷታል። ወፍራለች። ቀጭን ነበረች። አምሮባታል ማለት ይመርብሽ ይመርብሽ። ያው የሚሰሩት እንግዲህ ምንድን ነው የሚሰሩት? ድራማ ነው ወይስ እውነተኛ ነገር? እንግዲህ ቀጥልበታለሁ እና ሚሻ ነው ቪዲዮ እያየሁ ማለት ነው። ያው እኔ ብዙ ጊዜ በእነሱ የማልሰራበት ምክንያት ያው እወዳቸዋለሁ፣ ገባችሁ ደግሞ ውሸት፣ መዋሸት፣ ማስመሰል ደግሞ አልወድምና ገብቼ እንግዲህ እንደዚህ እንደዚህ ነው ብዬ እውነቱ የምትናገር ደግሞ እንግዲህ ወዳጆቻቸው ልትቀየሙ ስለምትችሉ እስኪ ምክር አንዳንድ አንዳለ አስተያየት እሰጣለሁ። ወደና ሃይሚ ገብቼ ማለት ነው እነሱ ይሻለኛል እና በጋዝ እነደመቆ እንደት እንዳስጠሉ፣ በእናታቸው በጣም እኮ ያስጠሉ ማለት ውጭ እነዚህ ተጨመላለቁ፣ በትዳር ተጨመላለቁ፣ በምን ተጨመላለቁ። ጋሽዬ ደግሞ ጋሽዬ ወይ ጋሽዬ እንደ ቢቀር ቦትስ እንደ ውሸት እንደዚህ እንደ ጸጉሮን እዛ ላይ ያምርጡ ትልቅ ሰው ሆነው በውሸት ይጨመላለቃሉ ለገንዘብ ብለው እና ሩ ይታየ እንግዲህ ሆስፒታል ብታደርግ ቤትሽን ጥሩ ነው። ፍራሽ ሰዱላት እዛው ትቀመጥ ማለት ነው በጎችዬ፣ እዛው ትቀመጥ አስሬ ሆስፒታል ከምትመላለስ ስላለው ማለት ነው። ፈኪዬም እንግዲህ አይፎን ገዝታ ለኢሳም ሰጥተዋለች ማለት ነው። ፈኪዬ ካላት ውስጥ ዩቱበር አረለች? ዩቱበር ስለሆነች ምን ችግር አለ ብትሰጥ ገዝታ ማለት ነው። ምንም ማለት አረለም እኮ እንዴ። ስንት ሺ ነው በኢትዮጵያ የሚሆነው አንድ ሁለት መቶ ሺህ ምናምን በቃ ዩቲዩበር ስለሆነች የምታገኘው ብር ነው። ስትሰጥም ምንም ማለት አይደለም ማለት ነው። ሲቀጥል ሲቀጣጥል እንኳን አይደለም ፈኪ ዩቲዩበሯ የመዲያም ቅመሞች ለና በጋዝ እየገዛችሁ እየሰጣችሁ አይደለም እንዴ? እና እንደዛ ነው ላለሁ ማለት ነው ሲቀጥል ሲቀጣጥል ሲቀጣጥል፣ ሁላችሁንም ወዳችኋለሁ። ባይዘወይ ካጠፋው ደግሞ ኮሜንት አስቀምጡልኝ አስተካክላለሁ ማለት ይጋሽ። ይህን ይኔ አልተሳደብኩም በነገራችሁ ላይ ጋሽዬን አልተሳደቡም ግን በእድሜው ቢሆኑ እዚህ ጋር ውሸት ገብተው እውነት ነው መቼም እንዳትሆኑ ማለት፣ የአብሬሽ ናሮታ ምን ጊዜም ውሸት ነው። አሁን ደግሞ ሆዷ የለም የለም፣ በቃ ሆዷ ማለት ነው። እና ውሸት ገብተው እንደዚህ እንትን ባይሉ በጣም ይደብራል። ባይዘው እወዳችኋለሁኝ። እንዲ ፋየም አትቃጠል፣ መድኃኒት ላይን እየጨመርክ ማለት ነው። በሌላ ቪዲዮ እስከምንገናኝ ደህና ሆኑ። አልጠፋም እመጣለሁ። ወዳጆቼ፣ የእኔ ቤተሰቦች እወዳችኋለሁ። ፈንዲሻ ፋሚሊ ምን ትላላችሁ? እንግዲህ እነ ፍቅርዬ ትላንት አልመጡም። ትላንት ወዲያ እንግዲህ በአበጋ ሲጣሉ ነበር። ይሄን አበጋዝ ፈጣሪ እንዲሁ እንዲሁ ምን አለ በሱ ባይሰሩ ማለት ነው። መብዛቱ ማነሱ ቪው ሳይሆን በቃ በጥሩ ነገር መታወቅ እኔ ፍቅርዬ ነፉ በጥሩ ነገር በቃ በጀግንነት አለ አደለ፣ በእንደዚ አይነት እንዲታወቁ ነው የምፈልገው ማለት ነው። እንደ አበጋዝ ውሸታም ውሸታም ከበጎቹ ጭቆ ወዶ የሚከተል የለም አበጋዝ ነው ማለት ውሸታም፣ ማስመሳይ። ወዳቸኋለሁ በቃ ደህናውን ባይ ሲ ዩ ቱሞሮ